እንጀራ ይስጥ ከፍ በልልን ይኔ አባት። እፎዬ ድፍት ልበልል ህይወት የሚሰጥ ቢሆን ህይወት ሰጠዋለሁ እግዚአብሔርን። አረ ኔ አባት ውጭ ሀገር መውጣት ከፈለግ በፍቃደኝነት እኔ ፈርሜ እዚህ ሀገር ውጭ መኖር ፍላጎት ካለ እግዚአብሔር ልጆቼን እንሳኝ እፎይም በነፃ ምንም ነገር ሳልፈልግ ፈርሜ እዚህ ሀገር አመጣዋለሁ፣ ፍላጎት ካለው እመብርሃን ምስክሬ ናት። ቃል ለምድር ለሰማይ እራሴ ትራንስፖርት ችዬ ራሴ ምን ብዬ እፎይ ውጭ ሀገር መውጣት ከፈለገ መብርሃን ምስክሬ ነው፣ ሙሉ ወጪውን ችዬ እዚ ሀገር አመጣዋለሁ። ፍላጎት ካለው ኢትዮጵያ ካልፈለገ መብርሃን ምስክሬ ናት፣ ሙሉ ወጪውን ችዬ እኔ እዚ ሀገር አመጣዋለሁ። ፍላጎት ካለው የእፎይን ቴሌፎን የምታቁ ላኩልኝ። ፍላጎት ካለው መብርሃን መብቴ ነው፣ በፍሪደም አገሬ ገብቼ ጋብቻ ስላችሁ ፌድ ጋብቻ ነው ሌላ ነገር። ጭንቅላታችሁ ደነዝ ይሄ መሀይም ደነዞች አላችሁ ሌላ የምታስቡ። እፎይ እንደኔ ቂጧን ይጣለች ባለጌ ሴት ሳይሆን የሚያስፈልገው እፎይ ድንግልናዋን ይዛ ባይብል የተማረች ትክክለኛ ቆርባ፣ አሁን እንደኔ ልጅ ማለት ነው ኔ ልጅ ህፃናት ለሱ ትገባለች፣ እያልኩ ምሳሌ ነው የምሰጣችሁ። አሁን ኔ ልጅ እንግሊዝ ሀገር ተወልዳ ሃይማኖቷን አውቃ ቆርባ ራሷን ጠብቃ ወደፊት የምታገባው እሷን የሚመስል የቆረበ ሃይማኖት የሚያቅ ጭንቅላት እንደሷ ያለው ሰው ነው የምትፈልገው የተማረ እፎይም እንደ እኩያው እንደ እድሜው እድሜውን ባላቅም አሁን እፎይ ፀጉሩ እንዲህ ስለሚያደርግ ነው እንጂ ልጅ ነው እንደሱ የተከበረ ንግሥት ራሷን የጠለ እንደን አሉ ራሳቸውን የጠበቁ የጨዋ ልጆች ክብራቸውን ጠብቀው ሀያ ሰባት ሀያ ስምንት አሁን የኔ ህዝብ፣ የዛሬ ስንት ዓመት ነው ያገባችሁ? ሽወዝ ትኒ ሰበን ሽወዝ ድንግል ሆና በክብር ኢትዮጵያ ሄዳ አግብታ ዛሬ የሁለት ልጆች እናት ናት። ያገባችሁ ለዛም ጎንደሬ፣ ጀግናውን ጎንደሬ ነው አግብታ የኒሄት በክብር በድንግልና በስርዓተ ተክሊል። አንድም ዘፈን የሚባል ነገር ወፍ አልነበረም በክብር ነው ያገባችሁ። ስለዚህ እፎይም የእንደዛ አይነት ነው የሚያስፈልገው አግቶ መኖር ከፈለገ ይነበር ነው። ማግባት ላይፈልግ ይችላል። ከፈለገ ግን እንደዛ ነው የሚሆነው። እኔ በፈቃደኝነት ከፈለገ ደግሞ ሲቲዝንን ይዞ የፈለገ ሲደብረው የተለያየ እስራኤል እየሄደ ግሪክ እየሄደ ግብጽ እየሄደ የሃይማኖት ቦታዎችን እየጎበኘ እግዚአብሔርን ከፈለገ ደግሞ የአሁኑ ፋሲጋ ደርሷል። የሚቀጥለው ፋሲጋ እስራኤል መሄድ ከፈለገ ሙሉ ወጪውን ችለን እንልከዋለን። እኔ እግዚአብሔርን እፎይን እስራኤል ሀገር መሄድ ከፈለገ ሙሉ ወጪውን ችለን እንደ ንጉስ ለዛም እንትን ነው ከሌላ ሰው ጋር ይቀመጥ ቪአይፒ ክላስ ፈርስት ክላስ ፕሌን ተይዞለት እስራኤል ሀገር መሄድ ከፈለገ ብቻ የእፎይ ስልክ ያላችሁ በውስጥ ላኩልኝ። ሰንጉልኝ እኔ አም ቬሪ ኢንተረስትድ እፎይን የመከተል አላማና ኢላማ አለኝ። ሮሚ ጉቺ ባልን እንቀማለሁ እያለች ነው። የማንን የእኔን? ከተቀማላት ትቀማ። እዚህ ነው ያለው። ከቻለች ችሎታ ካላት ትቀማ። ከተንከረፈፈች፣ ሴቷ እኔ ከተንከረፈፍኩ ባሌ፣ እሺ፣ ካላት እና እኔ በግድ ባሌን ሁለት እግሩን አስሬ አላቆመው ባሌ ግን እንዲበቀ የኔ ባል በቀላል የሚሄድ አይደለም። እኔ ሮማን ተሰማ ባሌን ተንከባክቤ ጠዋት ሲወጣ ምግብ ሰጥቼ ቡና አፍልቼ ስራ ሲሄድ ልኬ፣ ምግብ ኩክ አድርጌለት፣ እግሩን ማጠብ ካለ ቢን ዝቅ ብዬ እግሩን አጥቤ፣ የአዲስ አበባ ልጅ ለዛውም፣ የትግራይ ልጅ ነው በእናቱ አማራ። በጣም ተመርጦ የተሰጠኝ እኮ ነው የኔ ባል። እድሜውን እንደኔ ቆጥሯል። ዝም ብሎ ፍንዳታ እኮ አደለም ያገባሁት፣ ያሰበ ሁሉ ነገር ያለ ነው። ስለዚህ ዝም ብሎ የኔ ባል ሴት ስለጠራችሁ መሄድ አይደለም። ሴቶች የዛሬ ሴቶች ስትበላቀጪ፣ ባልሽን አትጠብቂም። ቁጭ ብለሽ ቲክቶክ ላይ ተጥደሽ አፍሽን ስከፍቺ ትዊ ትዊና፣ ማታ ከስራ ደክሞ ሲወጣ የለሽም። ከዛ ሄደ። ምን አባሽ ላርግሽ ታዲያ? ጉቺ ቀለበችው ምን አባሽ ያንከረፍፍሻል? ባልሽን አትንከባከቤም ከስራ ሲገባ ማሳጅ አድርገሽ ምን ብለሽ ባልሽን በቅመም መያዝ ያለብሽ የራስሽ ፋንታ እንጂ የጉጂ ፋንታ አይደለም። ባላችሁ ስትንከረፈፉ ከተቀማችሁ ምንም ማድረግ አንችልም፣ እኛ ምንም ማድረግ አንችልም። ባላችሁን መያዝ የሴት ልጅ ስራ ነው። ከእጅሽ ካመለጠ ባል ምንድን ያለችው ጉጂ ሬሳና ምንድን ነው? ከሄደ አይመለስም። ባል ሬሳም፣ አንዴ ከሄደ ባይ ባይ ነው፣ አይመለስም ባልም ከእጅ ካመለጠ አይመለስም። እኔ ባሌ ከቤት ወጥቶ አልፈልግሽም ካለኝ ባሌን እንጂ የወሰደችውን ልጅ አልጠይቅም እያልኩ ነው። አለስ እኔ የምቃወመው እንደ ሴት፣ አንዳንድ ሴቶች ሆን ብለው እቤት መጥተው የሰው ባል የሚሰርቁ አሉ። እነሱን አጥብቄ እቃወማለሁ። እንደሱ አርጋ ከሆነ አሁን እንደዛ ነው ብላችሁ ንገሩኝ። አለበለዛ ወንድ ልጅ ራሱ ሄዶ ጀንጅኖ ከሄደ ግን ድሮም ከአንቺ ጋር አልነበረም። ቢመጣም ምንም የሚያረግልሽ ነገር የለም፣ ይቅርብሽ። አንዱ የሚሰርቁ ግን ከዚህ በፊት አንድ በጣም መወዳት የወሎ ልጅና ሙና ትባላለች፣ በጣም ቆንጅጌ፣ ምንም ያልጎደላት፣ በጣም የምታምር ሳሚ የሚባል ኤርትራዊ ነው የአዲስ አበባ ተወልዶ ያደገ። እሱ ቦይ ፍሬንዷ ነው። በጣም የሚዋደዱ ተያይተው አይጠጋገሙም። አውትሳይድ ነበር የሚኖረው፣ ቅዳሜ ውድ ይመጣል። ለማናችንም ጊዜ የላት በቃ እንደው እንደዚህ እንደ ማስቲካ ተጣብቀው ነው የሚውሉት። ከዛ እኔ ጋ ምን ምን በዓል ነው ሲያንቀዠቀዠኝ፣ የሆነ በዓል ድግስ ደግሼ ጠራኋቸው ሁለቱ። ሌላ ደግሞ ጓደኛ አለችኝ ይን የኔ ጓደኛ ኮልፌ ልጅ እዛ ከእናቷ ጋር ተጣልታ አባራት ደብሯት፣ አንድ ልጅ አለት ይዤ ልምጣ ስትል ይዘሽ ነው ያልኳት። ልጅቷ ያንግናት ቆንጅዬ ናት። ከቤተሰቦቿ አስቸግራ አለሌ ዱርዬ ለካ ተባራ ነው ያላቅ መጣችን። የቤት ከዛ መጡ ተያዩ። እኛ ቤት ጨዋታ ደራ። አመት ባለው ምናምን ይቺ አለሌ ዱርዬ ማንን ትወዳለች? የሳሚ የሚባለው ልጅ ከዛ ምን ትላለች፣ ክሬዲት የለኝም አንድ ጊዜ በስልክ ልደውልበት ትለዋለች። ይሄ ደግሞ ምን ትላላችሁ፣ ምን ችግር አለው? አንስቶ ሰጣት። ጓደኛዋ ጋር በእሱ ስልክ ትደውልና ይሄን ስልክ ያዥልኝ። ከዛ ልጅቷ እሺ፣ ስልኩን እንግዲህ ደውላ፣ ስልኩን ያዥልኝ እንግዲህ በምን ብላ ቁጥሩን ትቀበለው። አያችሁ፣ የሴቶች የሌቦች ሴቶች ጥበብ። ከዛ ይና አንስታ ኦኬ ትላለች። አገር ሰላም ነው እኛ ተከብሮ ሙናዬም ወደ ስራዋ፣ ሳሚም ወደ ቤቱ፣ ሁላችንም ወደ ቤት ተበተነ። ጠላታችሁ ወር ባልሞላ ጊዜ ውስጥ ይቺ ሴት ደውላ አወከኝ። ማርታ ነው ስማ፣ ማርታ ትባላለች። እዚህ ኢስት ወደ ስትራትፈርድ ፈርድ አካባቢ የምትኖራት ሳሚዬ፣ እንዴን ምናም በምን አገኘ ስልክን? አይ የሚያውቁ ሰዎች ምናምን እተተተ ተብላ ወረቀት የለውም ነበር፣ በደካማ ጎኑ ገብታ እኔ እፈርምላለሁ። ይቺ ሙናም ወረቀት የላትም ነበር ይዛን፣ ወረቀት ምን ደግሞ ቆንጅዬ ናት፣ ሁለቱም ቆንጆ ናቸው መልክ እንኳን፣ ግን እቺ ተብላ ጠላታችሁ ስምት አርጋው። ይቺ ሙና ከኛ ጋር ነው የምትኖረው አውሳይ፣ ለንደን ከምትሄድ ና እዚህ ብላው ነበረ። እችኛ በፍጥነት ጠላታችሁ፣ አውሳይ ለንደን ወር ባልሞላ ጊዜ ውስጥ ከልጁ ጋር መኖር ጀምራለች። እኛ አገር አናቅም፣ ና ስትለው ሆና መንቀባረል። ይሄ ልጅ ምን ሆኖ ኖሩ ማለት ኢንቨስትጌት ስናጠራ እኛ ቤት ያየና ማርታ ጠላታችሁኝ ተቃልል ተጠቃላ ከሰውየው ጋ ገብታለች። ፋይት ጀመርን። ፋይት ትልቅ ጦርነት የኔ ጓደኛ ልበላ አጠጤ ዱርዬ አምጥተሽ የሰው ባል እኔ ቤት አስቀማሽ? እሷ ልበላት። እናትየው ጋ ሁሉ ሄድን። ከዛ ለማናደድኛ ልጁ ካተረፍም ብለን ለሙላ ለመመለስ ልጅቷን አጣርተን ኤች አይቪ አለባት ስንለው አስመረምራታለሁ እምቢ አለን። ኤች አይቪ አለባት ተጠንቀቅ፣ ያዘው በለው ብንለው አስመረምራታለሁ ገብቷ በቃ ምንም ሰምቷል ብንለው ኢንፎርሜሽን እያመጣን እንደዚህ፣ ስድስት ወንድ ይዛ አጋድላቸው ሳሚ ለምን ብሎ ሰምቶን ተኙና ተኩሶ አለን። ሙናዘነችብን በጣም አለቀሰችብን። አንቺ ቤት ባላመጣው ባል ያልነጠቅ እኔ ምን አባቴ ላርቅ፣ እኔ ይዛ የመጣችሁ አይንዬ ናት፣ እኔ ምን አውቃለሁ ብዬ በቃ። በጣም ነው ልጅቷን ባገኛት አነካካት ነበር። ከኛ አመለጠች ጠፋች። የእኛ ግሩፕ ለጸብ ችግር የለብንም፣ አሳደን ልንውቃት ነበረ። አመለጠች ሄደች፣ ተጠቃለለችል። ከዛ ሄዱ ማለት ነው። ግን ሳሚ ክርስቲያን ነው፣ ሙና ሙስሊም ነበረች። ግን እሷ ሙናም በእናቷ ክርስቲያን ስለነበረች ዳትማች አክራሪ አልነበረችም። ችግር የለባትም ነበር ሃይማኖቱ ላይ ግን ይሄ ተረገመ ሄዶ እቺ ክርስቲያነ ያቺ ሙስሊምና ገለመሌ ብላ ብቻ ሰማምጣ በእጁ አስገብተዋለች። ምንም አረግ አንችልም። ነገሩ ተበላ። እግዚአብሔር መስገን ምን ደግሞ ምን የመሰለ የሀገሯ ሰው ጎለዬ ምርጥ ባል እግዚአብሔር ጣለላት።

ተመስገን ምን ነው እዚህ ሙባረቅ ስለው አሁ ለካ ቆይቷል። ሸበር ድቡሽ ሙባር ጓላሉ ምን ነው ስ ያቼ ተረገመች። ያልሰራችሁ ካላጋደለችሁ ኢትዮጵያ ሄዳ ከድሮ ቦፍሬንዷ ጋር አርግዛ ሳሚ በጭጩ በራት ነቅሎ ነቅሎ ያልተፈጠረ ለካ ነገር የለም። እኔ አፈር ልብላለ። ሳሚዬ የሴቶች ነገር አለም በቃኝ ብሎ የሚያዋጣኝ እግዚአብሔር ነው፣ እሱ ከሰጠኝ ስጥ ካልሰጠኝ ተው ብሎ ወደ ጊዜሩ ተጠግቶ መቃወሚያውን ይዞ እግዚኦ እያለ መኖር ጀመረ። ያንዳንድ ሰው የጥሩ ሴት ግፍ ሙናዬን ትቶ በመሄዱ ያቺ የተረገመች ማርታኛ ብንነግረው እምቢ ብሎ ሳሚዬ፣ ከፈለው እንደውም ታሪኩን ረስቼው ነው እንጂ ብነግራችሁ በጣም ብዙ መጽሐፍ የሚወጣው ነበረ። ደንዶፍተደማ ተቀጣ ሳሚ እየነገር ነው። አንድ ሴት የወንድ ልጅ ስልክ ቁጥሩ ደውላ አፈላልጋ ደውላ እወድሃለሁ ስትል ወንድ ልጅ አለመጥ፣ ያቺ ማለት ሀለሌ ሸርሙጣ ናት። ሸርሙጣ እኛ የአበሾች እኛ እንደማተርዋት ወንድ ልጅን እንዲያይቸው ወድጀው ብሞት ወንድ ልጅን እኔ ሮማን እወድሃለሁ፣ ለምን ድፍትም እያልሞትም ሲጀመር፣ እኔ ወንድ ልጅ እንዲያይቸው ወድጄሃለሁ፣ ልጠይቀው ይሄን ያምረኛል። እንደዚህ አይነት የሴሰኛነት ጸባይም የለኝም። ነገር ግን የአሁን ሴቶች ግን ፓንታችሁ ስላልተገረዛችሁን ፓንታችሁ ሲነካችሁ እንዲህ እስክሊሊ የሚልባችሁ አላችሁ። የሰው ወንድ ስታዩ ከሴት ጋር ቤት በኩል ላገኘው እንዴ ላርግ እያላችሁ የሰው ባል የምትቀሙ እንዲህ እስክሊሊ የሚልባችሁ ሴቶች። ወንዶች ደግሞ እንዲህ መታ ዓይን አውጥታ ቁጥርህን ስጠኝ ዓይን አውጥታ እንዲያርገኝ ያለችው ወንድ ምንም አጠቅምም። አጠቅህም አንተን ገደል ልከትህ ካልሆነ በስተቀር እስኪ ሊሊ ያላት ወንድ እስኪ ሊሊ እንዳረገች እስኪ ሊሊ ስታረግ ስታስከለክል መጨረሻ ላይ መስኪድ ወይ ሙስሊም ኮንክ መስኪድን ፍራይዴ ፍራይዴ እየሄድክ ሁለት ቀን እንደውም ወደ ማታ ጊዜ ሁሉ መስኪድ ትማራለ አጨልላ አላህዬ ይሻለኛል ብለ ነው የምትቀረው። ክርስቲያን ኮንክ እንደ ሳሚ ነጠላ ለብሰሽ መቋሚያሽን ይዘሽ እሁድ እሁድ በደረሰ ነው ምትለው። ስለዚህ ወንዶች ልጆች ሴት ልጅ እንዲህ አይን አውጥታ ቁጥነን ስጠኝ፣ አይን አውጥታ እንዲምትመጣ ሴት ለትዳር አቶ እጂ እስኪ ሊሊ እስኪ ሊሊ አላባትናል። ስራም ሰርተ ስትመጣ ናት ላይ ጉብ ብላ ኩክም ሳይደረግ እዚህ ለቁጫርገኝ የምትል ምግብ የማትሰራም ቢኮዝ ጥፍሯ እዚህ ድረስ ነው። ኩክም የማረቅ ፕሮግራም የላትም። ሽንኩርትም አከትፍም አይነ እየተቃጠለ እዚህ ላይ ሽንኩርት አስደርጋ ታስከትፈሃለች። ታስከትፋለች እስኪ ሊሊ፣ ሴቶች ያስከትፏል፣ ያስከትፏል። ጥብሱን አገላብጠው እንዲያርገው፣ ክተትበት፣ ጣል አድርግበት፣ እንጀራውን ማይክሮ ላይ አሙቀው፣ ትሪ ላይ አርገው፣ እንዲያርገው ይዘሃትና ሳሚዬ ትላለች። አብራ ትበላና አልቅልቀው እንጂ አልቅልቀውና ቶሎ ወደ መኝታ ቤት እኒ ስትልን፣ አንተ ትዝ የሚል ሙሟ ነው። ታሳጥበሃለች ዕቃውን። ከዛ ምን ትላለች? አንተ ምስኪን እስኪሊሊ ሴቶች ለምንም አይጠቅሙም። የወንዶችን እንትን ድራይቭ እያደረጉ ነው። ለትዳር አትሆንህም እስኪሊሊ ሴት።